ሌላ ዩኒቨርስቲ ስሄድ አንዲት ከፍሏት የምትሰራ ልጅ ነበረች፣ ሩታ ማለት ነው። አሁን እሷ ላይ የደረሰው ነገር እናንተ ላይ ቢደርስ ኖሮ ምን ታረጉ ነበር? ቤተሰቦች ግራ ሲገባኝ አብርሽ እንደወልኩለት ዩኒቨርሲቲ ያለው ራሱ ከትንሽ ጊዜ ቆይታ በኋላ ሱችን ላይ ያለን የመጣው አዲስ አበባ ሄጅ አብርሽን አግኝቸዋለኝ በቅርቡ ማለት ነው። ሄጂ ምናልባት ተነጋግረን የምንፈታው ነገር ካለ ብዬ ነገር ነበረ፣ ግን ኮምፕሊቲ ተቀይሯል እሱ በቃ የሚያስፈራሩን ሰዎች አብርሽ የሚላካቸው ሰዎች ሊሆን ይችላል። ማንኛውም ሰዎች ብቻ የደወላችሁ እኔ ቤት እንድቀር ያረጋችሁኝ ሰዎች በቃ ተው ነው የምለው። ሰላም የተከበራችሁና የተወደዳችሁ ቤተሰቦች እንዴት ናችሁ? ያው እኔ አለሁ አልሐምዱሊላህ ደህና ነኝ። አለን ግን ቤተሰቦች ያው ዛሬ ድንገት የመጣሁትኝ ምናምን እና የሆነ የሆነ ቪዲዮ አይቼ ነበር እና ከአብርሽ ጋር በተያያዘ ነፃነት ወይም ነፂ የለቀቀችው ቪዲዮ አይታችሁታል ብዬ አስባለሁ እና በጣም ቆንጆ ያልተጠበቁ ነገሩ በቃ ቆንጆ ያልሆኑ ምንም ማሪፍ ያልሆኑ ያልተጠበቁ ነገሮች እየተከሰቱ ነው። በምንም መልኩ ይህንን ልንጠብቀው አንችልም፣ አደለ? አሁን በአብርሃም ዙሪያ ያሉ ነገሮች ከጊዜ ወደ ጊዜ ኬት፣ እንዴትም እንደሆነ በማናቀው መልኩ የሆኑ ነገሮች እየወጡ ነው እና በጣም ነው የሆነ በጣም ደስ የማይል ነገር ። አሁን የነፂን ቪዲዮ አይታችሁት ከሆነ በጣም ደስ አይልም። በጣም ብዙ የተከፈሉ ነገሮች አሉ። በጣም ብዙ የከፈለቻቸው መስዋዕትነቶች አሉ ምናምን እና እና በዚህ በኩል ደግሞ መተን ስናይ አብርሽ አሁን ያለበት ሁኔታ አንዳንዴ ይህም ምና ለመሰላችሁ የሆነ የራሳችን ግምት ሊኖረን ይችላል። ምናልባት ዛሬ ላይ አብርሽ ጥሩ ላይ ስላለ አሪፍ አቋም ላይ ስላለ የሱን ስም ለማጠርሸት ታስቦ ነው የዜና አይነት ነገሮች የሚደረጉት የሚል እሳቤም ሊኖረን ይችላል። ምክንያቱም ዛሬ ይሄ ልጅ ፌመስ ስለሆነ ነው ታዋቂ ስለሆነ ነው እንደዚህ እየተደረገ ያለው የሚል ፊድባክም ይኖራል። ነፂ እንዴት ነው እስከዛሬ ድረስ አንተ ነው ያላልሽው። እስከ ዛሬ ድረስ እንዴት አልመጣሽም፣ እኛ እኮ አናቅሽ ምናምን የሚል አይነት ኮመንቶች ብዙ እያየሁ ነው ማለት ነው። ከዛ ባሻገር ግን አሁን በቃ ብዙ የተወሳሰበ ነገር ነው ያለው ጉዳዩ። ምክንያቱም አሁን ዛሬ ላይ አብርሽ የራሱ የሆነ የራሱ የሆነ ስላችሁ ሪያሊቲ የሆነ እውነት የሆነ ከሩታ ጋር የተጀመረ ነገር አለ አይደል? አሁን እንደምናየው ሩታ አርግዛለች፣ በቅርቡ ልጅ ይወልዳሉ ምናምን ብለን ነው የምንጠብቀው። እና ያንን መደሰት ያንን ደስታ ስንጠብቅ ሌላ ነገር ደግሞ አሁን መጥቶልናል። እና በጣም የሚያወዛግብ ነገር ነው። በእርግጥ ነፂ ሳትኖር ቀርታ አይደለም እውነት ነው። እኔ ነፂ የአብርሃም ፍቅረኛ እንደነበረች አብረው እንደነበሩ የማይካድ ሀቅ ነው ማለት ነው። የማይካድ ሀቅ ነው እና በመሀል የተፈጠረው ነገር ነው በጣም የሚያሳዝነው እና የሚያስጠላው። የሰው ልጅ ይገናኛል በተለያየ አጋጣሚ በዚህ የሆነ በሆኑ መንገዶች ይገናኛል ህይወቱንም ይቀጥላል አደለ? እንደዛም ሆኖ ሳለ ግን አሁን በእርግጥ በቃ የፈቱበት መንገድ ምናምን ነገር በምንም እኔ ላውቅ አልቻልኩም ነበረ እንጂ ከዛ በፊት አብረው እንደነበሩ ፍቅረኛው እንደነበረች እኔ ራሱ አንድ ምስክር ሊሆን ይችላለሁ። እና ከዛ ባሻገር ደግሞ አይታችኋል፣ ነፂ የለቀቀቻቸው የተለያዩ ቪዲዮዎች፣ የተለያዩ ቪዲዮዎች አብረው እያወሩ በቪዲዮ በተለያየ አብረው ሲያሳልፉ ሲዝናኑ የተነሷቸውን ፎቶዎች ነፂ በአካውንቷም ሌሎችም ልጆች ጋር ገብታ ያንን ነገር አሳይታ ነበረ እና በጣም የሚያወዛግብ ነው። በእርግጥ አሁን ለምሳሌ አብርሃምና ነፂ ወይም ደግሞ ነጻነት እንዴት ለምን ተለያዩ ምናምን አይባልም። ሰው ከተገናኘ ምናልባት የሆነ የማያስማማቸው ነገር ተፈጥሮ ተለያይተው የሆነ ነገር ምናምን ሊሆን ይችላል። ግን ነጻነትን በምትለው መልኩ ከሆነ የተለያዩት አሁን ላይ እንዳለችው ፍቅረኛ ሆነን አብረን እያለን ነው በቃ ከኔ ጋር ሆኖ ሌላ ሰው ያን አይነት ነገር አለ አደለ። በአንዴ ሁለት ቦታ መገኘት አይነት ነገር ነው። አሁን ነፂ እየተንተን እያለች ያለችው ምክንያቱም አስቡት፣ ለሩታ ሽምግልና እየተላከ አብሽሪ፣ ችግር የለውም ስራ ነው እያለ የነበረ ብርሽ ነው አደለ፣ እያለችን ያለችው ነጻነት እና ያ፣ በፍጹም የሆን አደለም፣ መሆንም የለበትም፣ መሆንም ያለበት ነገር አደለም አደለ? ምክንያቱም እኛ ሽምግልና ሲላክ እናቃለን ለሩታ አይታችኋል? ቤተሰቦች በጣም ረጅም ቪዲዮ ተለቆ እና ደግሞ አሁንም ያለው ነገር ታውቃላችሁ፣ ይኸው ሰርግ ነገር ተካሂዶ ምናምን ሰርግ ተደግሶ ምን ወይስ ያ ሁሉ ነገር ውሸት ነው? ሽምግልናው፣ ሰርጉ፣ አሁንም ያለው እርግዝና ውሸት ነው እና አሁን የምናያቸው ነገሮች ሁሉም ነገር ውሸት ነው ወይ ያስብላል አንዳንዴ ምክንያቱም እኔ ደውልለት ነበር ኮንታክት አድርገው ነበር። እና በመሀል የሚፈጠሩት ነገሮች በቃ ኧረ ነፂ ታኪ ያደሉ አይነት ነገር ነው። አብረሽ ምላሽ እየሰጠኝ የነበረው ነው ያለችው። አስቡት ቺሊ ዩኒቨርሲቲ ትምህርቷንም አቋርጣ ምናምን የመጣችው እና እና ደግሞ የነበራቸው ፍቅር አብርሃም በጣም ይወዳት እንደነበረ አብረው እንደነበሩም በደንብ እናቃለን። ያው ሌላ በጣም ብዙ የምታነሷቸው ጥያቄዎች እንዴት እንደዚህ እንደዚህ እንደዚህ የምትዋላቸው ነገሮች አሉ። ምንጊዜ ነው ነፃነት የአብርሃም ፍቅረኛ የነበረችው ምናምን የሚባሉ ነገሮች ብዙ ጥያቄዎችን ታነሳላችሁ፣ ቤተሰቦች ማለት ነው። እና ለዛ ምላሽ ደግሞ ነፂ በየጊዜው አሁን ምላሽ ከጀመረች በኋላ ትሰጣለች ብዬ አስባለሁ። ግን እንዴት ተደርጎ ነው እንዴት ተደርጎ ነው ሌላ ሰው እያለ እዛ ላይ እንተን የሚባለው በቃ የሚደረገው ማለት ነው። ሌላ ሰው አስቡት፣ ነፃነት ከእሱ ጋር ከነበረች ቁጭ ብለን አንድ ላይ ቁጭ ብለን ነው ለስራ ነው ብለውኝ ነው ሩታን ለሥራ ነው ያገኛት እና አብረን ቁጭ ብለን ተነጋግረንበት ነው ይሄ ነገር ነው የምትለን ነጻነት እና በእርግጥ ከፍቅር በእርግጥ ከሩታ ጋር አሁን ያለው ነገር በጣም ደስ ሊል ይችላል። በጣም እንወዱ አለን የሆኑ ነገሮች ተፈጥሮው ሊሆን ይችላል። ሩታ አሁን በመሃል በዚህ መሃል ላይ ሪል አርግዣ ነው ብለን እናምናለን፣ አደለ አርግዛለች እና ምንድን ነው የሚፈጠረው አሁን ሩታስ ጋር ሩታስ ምንድን ነው ነ አብርሽ የምር ምች ልጅ የምርም ያፈቅራት ነበር ወደ በፊት ወደ በፊት ፍቅረኛው ወደ ነጻነት ይመለሳል ብለን እናስብ ብቻ በጣም የሚያወዛግብ ነገር ነው ያለው ግን አሁን ላይ እንዴት ነጻነት አሁን በዚህ ሰዓት ቤተሰቦች እንዴት ነው ነጻነት ያ ሁሉ የደከመችበት ፍቅሯ የሆነ ራሷን ትምህርቷን ህይወቷን እንደዚህ ወደ መበላሸት ያስገባት ፍቅሯ እሷ ላይ ብትሆኑ አሁን እሷ ላይ የደረሰው ነገር እናንተ ላይ ቢደርስ ኖሮ ምን ታደርጉ ነበር? ቤተሰቦች እቺ ልጅ ሴት ናት፣ ሴት እህታችሁ ናት። እንደ ሴት አይታችሁ እይታውን ማለት ነው። በቃ ሀሳብ ስታስቡ እኔ ስሆን ኖሮ የሚለውን ነገር አስባችሁ። ምክንያቱም ውሸት አይደለም ይዛ የመጣችሁ ውሸት አይመስለኝም፣ ሳይሆን እቺ ልጅ ውሸት አይደለም ይዛ ነጻነት ማለት ነው። በቃ ውሸት አይደለም እዛ የመጣችሁ እውነትን ነው እዛ የመጣችሁ። ግን ምንድን ነው ማድረግ ያለባት እቺ ልጅ አሁን ምንድን ነው ማድረግ ያለባት? እኔ አንዳንድ ሰዎችን ኮንታክት ለማድረግ ሞክሬ ነበረ ወይም ደግሞ በኮመንት፣ በቃ አርፈሽ ተቀመጪ፣ የሆነ ነገር ምናምን አርፈሽ ነው መቀመጥ ነበር ያለብሽ ለፈጣሪሽ ስጭ እና እንግዲህ ፈጣሪ ያውቃል የሚሆነውን ነገር ምናምን ነገር ይባላል። ከዛ ባለፈ ነጻነት እዛቻም እየደረሰብኝ ነው እያለች ነው አደለም? ዛቻ፣ ማስፈራሪያ። አስቡት ከስንተ ነገር እቺ ልጅ ብዙ ብዙ ብዙ ህይወቷን ያሳለፈችበት ነገር ቃል የሚባል ነገር አለ። ቃል ኪዳን የሚባል ነገር ከምንም ነገር በላይ አለ። እና ያ ነገሮቿ ሁላ አጠፍተው፣ ቃሏ ተሰብሮ፣ እምነቷ ተሰብሮ፣ ልቧ በቃ እነዛ ነገሮች እንደዛ ነው ሆነው። ግን ደግሞ አሁንም ምንድን ነው እንትን እየተባለ ያለው ጭራሽ እቺ ልጅ ማስፈራሪያና ዛቻ እየደረሰባት ነው። አይ እንደዛ መሆን የለበትም አይደለ፣ በቃ መሆን የለበትም። በእርግጥም በእርግጥም ጓደኞችም ምናምን አሁን እቺ ልጅ የያዘችው ነገር ምናልባት ማስፈራሪያ አሁን ምናልባት የአብርሃምን ክብር ይነካል ምናምን፣ የሆነ አብርሃም ዛሬ ላይ ፌመስ ነው ትልቅ የሆነ ነገር ነው ትልቅ ነው ምናምን ተብሎ የአብርሃም ክብር ይነካል ወይም ደግሞ ቲክቶክ ላይ ወይም ዩትዩብ ላይ ያለውን ነገር ስሙን ያጠለሻል በሚል እሳቤ እቺ ልጅ መጎዳት አለባት ብዬ አላምነው በፍጹም ማለት ነው። ስለዚህ እናንተም ልትመክሯት የሚገባው እንደ ሴት ልጅ እንደ ሴት እህት ልትመክሯት የሚገባው ነገር ምንድነው? ሜይ ቢ በቃ ካላችሁ ኮመንት ላይ እንኳን ቪዲዮ ደቃ ከሆነ ነፂ፣ እንደዚህ እንደዚህ እንደዚህ ማድረግ ነበረብሽ፣ በቃ በጊዜው ከሆነ እንኳን ማለት ነው፣ በቃ እንዲ እንዲ እንዲ ማድረግ አለብሽ እንጂ ሌላ ሞራል የሚሰብር ነገር፣ ሌላ ድጋሚ፣ ሌላ ጉዳት የሚያስከትል ነገር መሆን የለበትም ብዬ አምናለሁኝ። ነገሩ ውሸት ሆኖ ወይም ደግሞ የሆነ ያልሆነ ነገር እያለች ቢሆን ኖሮ እኔም ደፍሬ እዚህ ጋር ለመቅረብና ለማውራት አልሞክረም ነበረ፣ ግን እውነት ስለሆነ ነው። እውነት ነበረ፣ ግንኙነታቸው አንድ ላይ ነበሩ። ያን ነገር ነግሞ በማስረጃ ለማሳየት እየሞከረች ነበረ፣ እና የደረሰባት ነገር እሷ ላይ ልቧ እንዲሰበር እንድታዘን አድርጓል፣ አደለ? ስለዚህ እናንተ ብትሆኑስ? አሁን እናንተ ላይ ቢሆኑስ? እህታችሁ ላይ ወይም ደግሞ ሌላ የምታውቁት ሰው ላይ ይሄ ነገር የደረሰ ደርሶ ቢሆን ምን አድርግ ብላችሁ ትመክሩት ነበረ ወይም ትመክሯት ነበረ እህታችሁ ላይ ወይም ደግሞ ራሳችሁ ላይ ደርሶ ቢሆን ይህ ነገር ምን ታደርጉ ነበር በነፃነት ቦታ ብትሆኑ ዛሬ ላይ አስቡት ነገ አብሬ ህይወትን መሰርተዋለሁ ነገ ህይወታችን አብረን መሰርታለን ብላችሁ የምታስቡት ሰው ነገ ከእሱ ጋር ልጆች ወልደን ምናምን ብላችሁ ስንት በቃ አብራችሁ ሆናችሁ ስንት ልጆች ይኖሩ እንዴት ነው የምንኖረው ምናምን በላችሁ የተወያያችሁት ሰው እዛው እናንተ እዛው ሆናችሁ እንደሌላችሁ ተደርጎ ሲወራ እናንተ ላይ ቢሆን ይደርሰው ይሄ ነገር ያማል አይደለ ምንም ቢሆን ሜቢ አሁን ነፂ ጋር ያለው ነገር አናውቅም እኔ አሁን በቅርቡ ነጻነትን የሆነ ይዤ የመመጣበትና የሆነ የሆኑ የሆኑ የእናንተ ጥያቄዎችን የምመልስበት አይነት መንገድ ለመፍጠር እሞክራለሁ። ነፃነትን አግኝቻት እንድትዋ በቃ እንትን እንድትል በቃ፣ መበረታትም ካለባት የሆነ ነገሮች በቃ እና አይዞች በርቺ መባል ነው እንጂ ያለባትቺ ልጅ አሁን ዛሬ ላይ መወቀስ፣ ዛሬ ላይ ለምንድን ነው አብርሃም ስለፈመሰ ነው አብርሃም ፌመስ ስለሆነ ነው ዛሬ ላይ አብርሃም ስሙን ልታጠፍ የመጣሹ አይነት ነገሮች ሊባሉ አይገባም ብዬ አስባሉኝ። ገብታችኋል ማንም ሰው ክብሩ ልቡ ፍቅሩ ከዚህ ከምንም ነገር በላይ ያ ነገር ይበጣል ብዬ አስባለሁ እቺ ልጅ ተጎድታለች ብዙ ነገሮች ደርሰውባት እያለ አልፎም ማስፈራሪያ ዛቻ እየደረሰበት ያለች ልጅ እያለች ሌላ ዛሬ ላይ ፌመስ ስለሆነ ነው የሆነ ነገር ምናምን ነገር ሊባል አይገባም ብ ያምናሉ ገብታችኋል ፌመስ የሆነ ትልቅ ልጅ ነው አይሚን ምላችሁ አብርሃም አሪፍ ልጅ ነው ጎበዝ ልጅ ነው ስራ ላይ ያለው ነገር እንወዳለን ምንም ነገር ማለት ነው። እና ግን ዛሬ ላይ አስቡት፣ የሩታ ሕይወት አለ ሩታ አብርሃ ምናምናን አይደለ። ምናልባት አሁን ሩታና ብርሽ ምን እንደተባባሉ እኛ የምናቀው ነገር የለም። ገብቶችኋል ሩታ ሩታና ብርሽ ምን እንደተባባሉ የምናቀው ነገር የለም። ነፃነት ቁጭ ብላ ሩታን ያወራቻት እንደ ከሆነ እንደ ፍቅረኛ፣ እንደ ሚስት ቁጭ ብላ ተነጋግረው በቃ ስሩ ችግር የለም ብላ ለሩታ ከፈቀደችላት በኋላ ሩታ እንዴት አስባ ነው ከአብርሃም ጋር ሬሌሽን የተጀመረው? ወይስ ምንድን ነው አብርሃም ለሩታ ያላት ነገር አለ። እኔ እሷን አብርሃም እኔና ነፃነት አቁመናል ብሎ ነው ሩታን ወደ ህይወቱ ያስገባትና ሌላ ላይፍ እንዲጀምሩ ያደረጉት ወይም ያደረገው እንደዛ አይነት ነገር የገባው የተጀመረው እንደዛ ነው ወይስ ምንድን ነው የሚለው ነገር ምክንያቱም ከዛ እንፈልጋለን። ምክንያቱም አሁን ሩታም ተዋሽታ ከሆነ ሌላም ነገር ካለው ከጀርባ ላይ ሌላ የሩታ ህይወት ራሱ በጣም አሳሳቢ ይሆናል ማለት ነው። የሩታ ህይወት ራሱ በጣም አሳሳቢ ይሆናል። ምክንያቱም ዛሬ ላይ አርጊዛ ነገ ከነገ ወዲያ አብርሃም ልጅ ወልዳለሁ ብላ ምጥ እየጠበቀች ነው ያለችው አይደለም። ስለዚህ በጣም የሚያሳዝ ነው እና አሁን ነፃነት ያለችበት ሁኔታ ሊፈረድባትና ሊያሰድባት ሊያስደባት ይሁን ነገር ሊያስበላት የሚገባ የሚሆን ጊዜ ላይ አይደለም። ዛሬ ላይ ልንሰድባት ይሁን ነገር ልናረጋት አይገባም። ከቻላችሁ አይዞሽ፣ በቃ ነገሮች እንደዚህ እንደዚህ ነው አይነት ነገር ብላችሁ ልትመክሯት ነው የሚገባው። በቃ ማለት ነው በቃ መምቅ ሜይ ቢ በቃ እንዲህ ነው ማድረግ ያለብሽ በኮመንት ሊሆን ይችላል። ኮንታክት ማድረግ የምትችሉ ስሎች ካላችሁ ከእሷ ጋር ኮንታክት አድርጋችሁ ሊሆን ይችላል ያን ነገር እንድትፈታ ማድረግ ነው እንጂ ዛሬ ላይ የሆነ ነገር ማድረጉ ጥሩ አይደለም። ዛሬ እሱስ የሆነ ነገር ስለሙሉ ነው አብርሃም ስለፈመሰ ነው ምናም ምናም የሚባሉ ነገሮች ቆንጆ አይደሉም በፍጹም ማለት ነው። እኔ እንደዛ ነው የምለው ግን እናንተ ብትሆኑ እስ እኔ ለእናንተ ልጠይቃችሁ፣ እናንተ በነፃነት ቦታ ብትሆኑ ምን ታደርጉ ነበር? ይሄ ነገር የደረሰው ይህን ላይፍ ይህን ህይወት የነፃነት ህይወት ያሳለፋችሁት እናንተ ብትሆኑ ምን ታደርጉ ነበር? የእኔ ጥያቄ ይሄ ነው። ዛሬ ማለት ነው። ስለዚህ ያን ነገር እስቲ ኮመንት ላይ ነገሩ መልሱልኝ። እኔ ነፂን ለማግኘት እሞክራለሁ፣ አገኛታለሁ። እዚሁ የዚሁ ከተማ ልጅ ናት እና አገኛታለሁ። እና ምን እንደሚሰማት የሆን ነገር ምናምን ከእሷ ጋር ለማውራት ሞክራለኝ እና ግን በቃ አለን ሽ ነው ልንላት የሚገባው እና ሜቢ ቀጣይ ቪዲዮ ላይ ሊሆን ይችላል ወይ፣ ብቻ በተሳካልን ጊዜ እሷን ለመምጣት እሞክራለሁኝ ወደ እናንተ ማለት ነው ግን እስከዛ ድረስ እናንተ እስቲ እኔም እንደዚህ ማድረግ ያለብሽ ብዬ እንድመክራት እስኪ የሚሰማችው ነገር በኮመንት እናንተ ብትሆኑ የምታደርጉት ነገር በኮመንት እንድታናገሩ እንድትነግሩኝ ወይም ደግሞ እንትን እንድትሉኝ እፈልጋለሁኝ። ከዛ ባለፈ ግን በቃ ነገሮች ቢረጋጉና የተሻለ ምክንያቱም ዛሬ አሁን የህይወት በቃ የብዙ ህይወት ነው የሚረብሽ የብዙ ሰው ህይወት ነው የሚረብሉ ገና ወደዚህ ያልመጣ ልጅ አለ። ብቻ በጣም ብዙ አሳሳቢ ነገር አለ ቤተሰቦች ግን በቃ እናንተም የምታውቁት የሚገባው ነገር ዛሬ ላይ እነዚህ ልትኮነንና ልትሰደብ ይገባል ብዬ አላስብም ማለት ነው። ምክንያቱም ምናልባት ዛሬ ላይ ደፍራ ራሱ ለመውጣት የሞከረችው ከሚደርስባት ማስፈራሪያና ዛቻ ሊሆን ስለሚችል፣ ዛሬ ላይ ልንሰድባትና የሆነ ነገር ጭራሽ ራሷን እንድትጠላና ወደ ሌላ ነገር ውስጥ እንድትገባ ልናረጋት አይገባም እላለሁ። ቤተሰቦች እንግዲህ ያው እኔ በማውቀው ደግ እኔን በተሰማኝ ልክ ነው ያወሯኋችሁ እና ምናልባት እኔም የተሳሳትኩት ነገር ካለ ያን ነገርም ላርም ስለምችል እሱንም ልትነግሩኝ ትችላላችሁ። ግን እነዚህን እንትን ባንላት አሪፍ ነው። የራሷ ሕይወት ዛሬ ላይ አብርሃም ሌላ የገነባ ሕይወት ካለ የራስሽ ሕይወት ኑሪ ሌላ በቃ ተያቸው የምንላት ከሆነ የምንልበት መንገድ ያ ነገር ቆንጆ ሊሆን ይገባል ብዬ አምናለሁ። እንግዲህ ቤተሰቦች ያው የሚሰማችሁ ነገር በኮሜንት ነገሩኝ። አመሰግናለሁ። ሰላም ሁኑልኝ።